አቤኒዘር ዳምጠው ከአዲስ አበባ ዩኒቨርሲቲ የመጀመሪያ ድግሪውን በምህንድስና አግኝቷል። ላለፉት አምስት አመታት ደግሞ በኮንስትራክሽን ስራ ተሰማርቶ ሲሰራ ቆይቷል። ይሁን እንጂ አቤኒዘር ካጠናው የትምህርት መስክና የስራ ልምድ የተለየውን የእንጨት ስራ ላይ ለመሰማራት ከሶስት አመት በፊት ይወስናል። በወቅቱ በዘርፉ ምንም አይነት ልምድ ያልነበረው አቤኒዘር በኢንተርኔት ራሱን አሰልጥኖ ወደ ስራ መግባት እንደቻለ ያነሳል። ምንም አይነት የእንጨት እውቀት አልነበረኝም በድፍረት ነው የገባሁት። ግን ከዛ በፊት ለስድስት ወር ያህል ዩቲዩብ ላይ የራሴን ቪዲዮ እያየው ትሬን ሳደርግ ነበር። ስራ ውስጥም ስገባ የመጀመሪያ ያደረግ ነው ብዙ አመት ኤክስፒሪየንስ ያለው ሰው ቀጠርን። አብረን ገባን ድርጅት ውስጥ ራሳችንን ትሬኒንግ ወሰደ ከሱ ማለት ነው። ከብዙ ሰዎች ጋር ኮኔክሽን ፈጠርኩኝ። ራሴን የትሬኒንግ ጊዜ ነበር ያደረግኩት። ከዛ ነው ወደዚህ ስራ እንደዚህ እያደገ መጣ። በእርግጥ የአቤኒዘር አላማ የነበረው የተለመዱ የእንጨት ውጤቶች ብቻ ሳይሆኑ በዋናነት የልጆች መጫወቻዎችና የቤት ውስጥ አነስተኛ መገልገያዎች በማምረት ለተጠቃሚዎች ማድረስ ነበር። የልጆች መጫወቻዎች እንሰራለን። የኪችን ደግሞ እቃ ማቅረቢያ ሰርቪንግ ትሬዎች እንሰራለን። ለኦፊስ ደግሞ እና ለቤትም ኦፊስ ቢሆን እሱ ደግሞ ዴስክ ኦርጋናይዘር እንሰራለን። ከዛ በተጨማሪ ደግሞ ለቤት ውበት የተለያዩ እንደ ሃውስ ዋርሚንግ አይነት ፕሮዳክቶችን እንሰራለን። ከወጥ እንጨት ላይ ተፈልስፍሎ የሚሰራ ማለት ነው። አምስት እንጨት ተዋቅሮ ነው የተሰራ። ይሄ ዋንዛ ነው፣ አውስትራሊያ ያለው ቀረሮ አለው መልሶ አውስትራሊያ፣ ከዛ ዋንዛ አለው እንደምታየው ምንም ቅጥሉ እንኳን በማያስታውቅበት አሁን እዚህ ላይ ያሉት አያስታውቁም። በመሀል ደግሞ አማርኛ ጽሁፍ አድርገናል እና እንጨቶቹ በትንሹ አስር ዓመት የተቀመጡ እንጨቶች ናቸው። ሞይስቸር ሌቭላቸውን እየለካን ነው የምንሰራው እና ኦልሞስት ከ10% በታች ስለሆነ ቤንድ ያመጣል ወይም ይላቀቃል የሚል ፍርሃት የለም። ይሄ ደግሞ ዴስክ ኦርጋናይዘር ያለው ነው። እዚህ ላይ ኢንፊኒቲ ኤጅ ስላለው እንትን ታብሌት ወይንም ስልክ ማስቀመጥ ይቻላል። ደስ የሚለው አታናንግል ስለሆነ ሲቀመጥ ማለት ነው ስላሽ ስላሽ ስላለው ማለት ነው። ጠረጴዛ ላይ ቁጭ ሲል ለፊታችን ተይዩ ይሆናል እና ቪዲዮ ኮል እያደረጉ መስራት ቢፈልጉ ወይም ቪዲዮ እያዩ መጠቀም ቢፈልጉ ምቹ አማራጭ ነው ማለት ነው። ይሄኛው ከንጹህ እንጨት የሰራ ነው ነው ስላይስ አድርገን ነው የወጣ ነው። ይህንን ዛፍ እኛ ሶስት ዓመት ጠብቀንበታል፣ ይህንን እዚህ እንዲደርስ ማለት ነው። ቁጥሮች ናቸው እነዚህ አሁን። ይሄኛው ለምሳሌ ግእዝ ቁጥር ነው። ልጆችን አይተው የሚማሩበት ነው ማለት ነው። ከዛም ውጪ ኢሞሽን ካርዶች አሉን። ለምሳሌ እንደዚህ ስሜታቸው መግለጽ በማይችሉበት ጊዜ ላይ አሁን ለልዩ ፍላጎቶች በጣም ይሄ ጠቃሚ ነው። እንዲህ ያለው ከእንጨት ውጤቶች የሚዘጋጁ የልጆች መጫወቻዎች ባደጉት ሀገራት በስፋት የተለመደ ነው የሚለው ወጣቱ፣ እሱም የሚያመርታቸው የልጆች መጫወቻዎች የልጆች ጤናን በማይጎዳ መልኩ በጥናት የተደገፈና የተለያዩ ቁሳቁሶችን ያካተተ ነው። በንጹህ እንጨት ስፔሻሊ ለልጆች ብዙ አይነት ፕሮዳክቶች መስራት ያስፈልገናልን ብያመንኩ ምክንያቱም የውጭ ዓለም ወደ ኢሮፕ አሜሪካ ምናምን ያሉ ሀገሮች ለልጆች ያን ያህል ዴዲኬትድ ሆነው የሚሰሩት የእንጨት ፕሮዳክቶች ነው። ስለዚህ ልጆች ላይ ፎከስ አድርጌ ብሰራ የሚል እቅድ ይዤ ነው የተነሳ። ለየት የሚያደርጋቸው ምንድን ነው? የምንጠቀምበት ፊኒሽንግ ፕሮዳክት ነን ቶክሲክ ነው። ልጆች አፋቸው ቢበሉት እንኳን ችግር የለም። ያን ያህል አጥንተን የሰራ ነው። አሁን አሁን የሚያመርታቸው ምርቶች ገበያ ላይ ተፈላጊነታቸው እየጨመረ መምጣቱን የሚያነሳው አቤኔዘር ዘርፉ ገና ያልተነካ በሰፊው መሰራት የሚያስችል እንደሆነ ይናገራል። አሁን ላይ በዚህ ስራ ከራሱ አልፎ ለሌሎችም የስራ እድል መፍጠርም ችሏል። ሶስት አመት ቢሆንንም ቋሚ ሰራተኞች አለን፣ አልፎ አልፎ ደግሞ አውሶርስ አድርገን የምንጠራቸው ሰራተኞች አሉ እና ለብዙ ሰው የስራ እድል ተከፍቷል። ባገኘሁት ልምድ ደስተኛ ነኝ። ብዙ አይነት ስራዎች ነው የምንሰራው፣ ብዙ አይነት ስራዎች ከነዚህ አልፎ በር፣ ኪችን፣ ቁምሳጥን ሁሉንም እንሰራለን። ያው ከሱ አልፎ ደግሞ እነዚህ ያየሻቸው ስራዎች አሉ እነሱንም እንሰራለን። እኔ በጣም ደስተኛ ነኝ። አቤኒዘር በቀጣይ የሚያመርታቸውን ምርቶች በሰፊው ገበያ ላይ ለማቅረብና በዘርፉ ለበርካቶች የስራ እድል ለመፍጠር እቅድም እንዳለው ተናግሯል።